ሰላም። ጤና ስጥልኝ። እንዴት ናችሁ? ደህናችሁ ወይ? እንኳን ወደ ቻናሌ በሰላም መጣችሁ። ለመጀመሪያ ጊዜ ከሆነ ቻናሌን የምታዩት ወይ ደግሞ ይህን ቪዲዮ የምታዩት ለመጀመሪያ ጊዜ ከሆነ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እየጠየኩኝ፣ ዛሬ የመጀመሪያ ቪዲዮ የሚሆነው የፓስቲ አሰራር ይዤላችሁ መጥቻለሁኝ። የፓስቲ አሰራር በጣም ቀላል አሰራር ነው። የጾም የፓስቲ አሰራር ነው የሰራሁት ዛሬ ከቁርስ ቡና ጋር የሚቀርብ ማለት ነው። ብዙን ጊዜ ፓስቲ ስንሰራ ለቁርስ ከሻይ ጋ ነው ምንሰራው። ዛሬ ደግሞ ይሄ ደስ ስላለኝ ማለት ነው ከቡና ጋር እንደ ቁርስ ቡና ይኸው አቅርቤያለሁኝ ማለት ነው። እና ቀለል ያለ አሰራር ነው። እንደምትወዱት ተስፋ አረጋለውኝ። ከወደዳችሁት ደግሞ ላይክ፣ ሰብስክራይብ፣ ሼር እያደርጋችሁ ቤተሰብ እንድትሆኑ በዚህ አጋጣሚ በትህትና ጠይቃለውኝ። ወደ አሰራሩ ስንሄድ ደግሞ እዚጋ ሁለት ኩባያ የፍርኖ ዱቄት አለኝ። የምጠቀመው ይሄ የአምባሻ የምንሰራበት ወይ የዳቦ የምንሰራበት ዱቄት ነው። ከዛ ስኳር ጨምራለሁ። ስኳር እንደ ጣማችሁ። አንዳንድ ሰው ብዙ አይወድም፣ አንዳንድ ሰው ደግሞ ጣፋጭን የሚወድ ከሆነ ትንሽ ጨመር ታደረጉበት አላችሁ። እኔ ሁለት የሾርባ ማንኪያ ያክል ነው ያደረግኩት። ከዛ እዚህ ጋር ደግሞ ቀረፋ ወይ ደግሞ ሲነመን ፓውደር ተጠቅም ያለውኝ። ከዛ ጥቁር አዝሙድ፣ ይህንንም አንድ አማራጭ ነው፣ የግዴታ አይደለም። የምትወድት ከሆነ ታደርጉታላችሁ ማለት ነው። ከዛ ቤኪንግ ፓውደር እጠቀማለሁኝ ከፍ እንዲያደርግልኝ፣ ቶሎ ብሎ እንዲነሳልኝ ዱቄቱ ማለት ነው። በተለይ ቀዝቃዛ የሆነ ጊዜ ላይ በጣም ያግዘዋል ቶሎ እንዲነሳ። ከዛ ትንሽ ይሄ ደግሞ ጨው በሻይ ማንኪያ ግማሽዋን አረጋለሁኝ። ከዛ እርሾ እርሾውን ደግሞ ይሄ ደረቅ እርሾ ማለት ነው። አንድ ማንኪያ ነው የምትሆነው። ይሄው በታሸገው ነው የሚመጣው፣ ግን አንድ ማንኪያ ነው የምትሆነው። ከዛ ትንሽ ይሄ ዘይት ደግሞ ጠብ አረግበታለሁ፣ ብዙ አይደለም። ከዛ ለብ ባለ ውሃ በደንብ አርጌ ደግሞ እሽት አርጌ አቦካዋለሁኝ ማለት ነው። ሊጡን ስናቦካው ለስለስ አድርገን ነው የምናቦካው። እንዲ ድርቅ ያለ አይደለም የምናረገው ማለት ነው። እጄ ላይ ጥብቅ ጥብቅ እንደሚል አርጌ ነው ማቦካው። ከዛ በፌስታል ጥቅልል አርጌ እስከሚነሳልኝ ድረስ ለግማሽ ሰዓት ወይ ለአንድ ሰዓት አስቀምጠዋለሁ ማለት ነው። ከዛ ይሄው ከግማሽ ሰዓት በላይ አይሆንም። ቶሎ ነው የደረሰልኝ ሊጤ ማለት ነው። ከዛ አሁን በጎን ቬጅቴብል ኦይል ተጠቅሜ ዜቴን አግላለሁ፣ መጀመሪያ ላይ ማለት ነው። ፓስቲውን ለመጥበስ የምንጠቀመው ዘይት ቬጅቴብል ኦይል ወይ ከኔላ ኦይል መሆን አለበት። ሌላ አይነት አሁን ኦሊቭ ኦይል ምናምን ከሆነ የሆነ የሚጠባበስ ነገር ሲኖረን ባንጠቀምበት ይመረጣል ማለት ነው። እና አሁን ትንሽ እጄ ላይ ዜት እያረኩ ነው ያው ትንሽ ሊጡ እንዳይጣበቅ እጄ ላይ ማለት ነው። ከዛ አውጥቼ ትንሽ ትንሽ እየቆራረጥኩኝ አስቀምጠዋለሁ ማለት ነው። ሁሉም ሳይዛቸው አንድ እንዲሆንልኝ ማለት ነው። ካልሆነ ግን በግምትም ልናደርገው እንችላለን። ምንም ችግር የለውም። ግን አንዳንድ ጊዜ እኩል ሲሆን ሲታይም ደስ ይላል። እና የመጀመሪያውን አሁን እጠብሰዋለሁኝ ማለት ነው። እንደምትፈልጉት አይነት ቅርጽ አድርጋችሁ ማውጣት ትችላላችሁ። እኔ እንዲ ፍላት አርጌ ነው እንደ ቄጣ እያረኩት ያለሁት ማለት ነው። እንደሱ ስለምንወድ ነው እኛ እንደሱ ደስ ስለሚለኝ ነው እኔ እንደዚ ያረኩት። እናንተ በፈለጋችሁት አይነት ቅርጽ ማውጣት ትችላላችሁ። ምንም ችግር የለውም ነው በተለይ በአሁኑ ጊዜ የተለያየ አይነት የኩኪስ ቅርጽ ማውጫ ሞልቷል በየሱቁና። የፈለጋችሁትን አይነት ቅርጽ እያወጣችሁ መስራት ትችላላችሁ። ግን በእጃችን ከሆነ ደግሞ ከፈለገንም እንደ ዶናት ከፈለግንም እንደዚሁ መስራት እንችላለን ማለት ነው እና ችው የመጀመሪያ ይና እንዴት እንደሚያምር ከለሩ ራሱ ደስ ሲል ማለት ነው። ከዛ ቀስ እያረኩኝ እሱን እየጠበስኩኝ ከጎን ደግሞ ሊጤን በደንብ አርጌ እኩል አርጌ ደግሞ አዘጋጇዋለሁ ይው እንደዚህ አርጌ አዘጋጅቼ ከጨረስኩኝ በኋላ ደግሞ የመጀመሪያዋን የጠበስኳትን ፓስቲ እያየዋት ነው ማለት ነው እና በጣም ደስ የሚል ከለር ያለው የሆነ ቀይ የሆኑ ግን በቃ ደስ የሚል ፓስቲ የሚያስብለው ማለት ነው እና ከለሩ ይህን ይመስላል። በጣም የወደድኩት እኔ ለመጀመሪያ ጊዜ አይደለም የሰራሁት። እኔ ብዙ ጊዜ ሰርቻለሁኝ፣ ግን በቃ ፓስቲ ሲባል በጣም ነው የምወደው እኔ። ለስራ ራሱ ሲሄድ ምናምን እሽንም ሄደው ሌላ ነገር ይዤ አልሄድም። ከሻይም ከቡናም ጋር እንደፈለጋችሁት ልታቀርቡት ወይ ደግሞ ልትመገቡት ስለምችሉ ማለት ነው እንደ ስናክ እና ሁሌ የግድ የእኔ ቤት አለ፣ የግድ ነው በፓስቲ ማለት ነው። እና እንዲህ እያረኩኝ እቀጥላለሁ ማለት ነው። ትንሽ ትንሽ እያረኩኝ ደግሞ እንደገና ቀስ በቀስ እጠብሳሉኝ ማለት ነው እና ይችኛውን አሁን ትንሽ በጣም ትንሽ አርጌ ነው የሰራሁት፣ ለልጆቼ እንዲሆንልኝ ማለት ነው። ሌላውን ደግሞ ተለቅ እያረኩኝ ግን ደግሞ ረቀቅ አርጌ ነው እንትን እምለው ማለት ነው እጠብሰው ልጆቼ ዶናት መስሏቸው ይህንን ወፈር አርጌ ጠበስኩላቸውን ማለት ነው። እንደ ዶናት መስሏቸው ከዛ ሲኒመንና ሹገር አርጋችሁ ከላይ ማለት ነው። ከፈለጋችሁ ነው አይነው ፓስቲ እንደሱ አይደረግም፣ ግን ከፈለጋችሁ ሲኒመንና ሹገር አርጋችሁ ከላይ ማለት ነው። ልጆቹ ደስ ብሏቸው ነው የሚበሉት እንደዚህ እንደ ስናክ ማለት ነው። እና እኛ ግን አበሻ የ የአገር ቤት እያለን የምንበላው ግን እንዲሁ ተጠብሶ ስለሆነ እኔም ዛሬ የምሰራው እንደዛ ነው ማለት ነው እና ከዛ ይኸው ሁለተኛውም ሶስተኛውም እያልኩኝ እንደዚህ ደስ የሚል ፓስቲ ሰራውኝ ማለት ነው እና የኔ ቤት ፓስቲ ይሄ ይመስላል። በጣም እንደምትወዱት ተስፋ አደርጋለሁ። ብዙን ጊዜ ፓስቲ ከሻይ ጋ ነው ወይ ለቁርስ አይደለ ለመክሰስ ምናምን የምንጠቀመው ግን ዛሬ ቅድም እንዳልኳችሁ ደስ ስላለኝ ከቡና ቁርስ ቡና እንዲሆንልኝ ብዬ ነው የቀረብኩት ማለት ነው። እና እንደፈለጋችሁ ታርጋችሁ ልትመገቡት ትችላላችሁ። በጣም ቀላል አሰራር ነው ብዙ ጊዜ የማይወስድም እና በየቤታችን የተለያየ አይነት አሰራር አለን ግን ይህኔ ቤት ይህን ይመስላል። እንግዲህ ጓደኞቼ፣ በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ችን ቻናሌ ልታርግ ምታግዙኝ በትትና እየጠየቅኩኝ በሌላ ጊዜ እንገናኛለን ባይ ባይ።